ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። ዘላቂ ሰላምን ለማስፈን ማህበረሰቡን ያሳተፈ የወንጀል መከላከል ስራ እያከናወነ መሆኑን በማዕከላዊ ጎንደር ዞን የጭልጋ ወረዳ ሰላምና ጸጥታ ጽህፈት ቤት አስታወቀም። ህግ የማስከበር ስራውን ውጤታማ ለማድረግ ማህበረሰቡ የጀመረውን ተግባር አጠናክሮ መቀጠል እንዳለበትም የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ አቶ በሪውን መንግስቱ አስታውቋል። ዘገባው የማህደር አድማሴ ነው። ተስፋ ይጠገብ እንደሚከተል ያቀርበዋል። በእገታ ዝርፊያና ግድያ የተሰማሩ ወንጀለኞች በማህበረሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ዘርፈ ብዙ ቀውስ እያስከተሉ መሆኑ ይታወቃል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ከሰሞኑ መሰል ወንጀል ለመፈጸም የሞከሩ ኃይሎች ያሰቡት ሳይሳካ በማህበረሰቡና በጸጥታ ኃይሎች በቁጥጥር ስር መዋላቸውን የጭልጋ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሀብታሙ እንዲህ ነው ካሚኮ ጋር በነበራቸው የስልክ ቆይታ ገልጸዋል። በየመንገዱ ያው የገጣ የዘረፋ የተለያዩ ብድና ወንጀሎችን እየፈጸመ ነው ያቆየው። በተለይ ማህበረሰቡ፣ አርሶ አደሩ ላይ መሳሪያው ከመንጠቅ ባሻገር ብር እየተጣለ ይህን ያህል ብር ታመጣለህ፣ ሁለት መቶ ሶስት መቶ ሽምት ታመጣለህ። በመቀደሚያው ብር ነው ታመጣላችሁ ተብሎ አርሶ አደሩ ላይ ተጥሎ ነው። ሁለት አርሶ አደሮች ታፈኑ፣ ተኩስ ተጀመረ። ከዛ በኋላ በነቂስ ጥሩምባ ነስቶ ከዛው ቀበሌው ላይ ያለው ታጣቂና ማህበረሰቡ ነው ወጥቶ ሶስት ጽንፈኛ ተውተው ለብዙ ሶስት አቁስ የአማራ ክልል ከገባበት የጸጥታ ችግር በዘላቂነት ለመውጣት የክልሉ መንግስት ማህበረሰቡን ያሳተፈ ስራ ለመስራት ህዝባዊ ውይይቶችን እያደረገ ይገኛል። የጭልጋ ወረዳ ተሞክሮ የውይይቶቹ ውጤት መሆኑን የገለጹት የክልሉ ሰላምና ጸጥታ ምክትል ቢሮ ኃላፊ አቶ በሪሁን መንግስቱ ማህበረሰቡ ከችግሩ ለመውጣት እያደረገ ያለው ትግል የሚደገፍ መሆኑን ተናግረዋል። በማከል ጎንደር ጭልግ አካባቢ ከማህበረሰቡ ጋር ውይይት ባደረግነ ማግስት ንጹሀን የሆኑ አርሶአደሮችን በለመደው መንገድ ለማሰቃየት፣ ለመግደል፣ ለመዝረፍ እና ለማገት ባደረገው ሙከራ ማህበረሰቡ ሆ ብሎ ገንፍሎ ወጥቶ እነዚህን ህገወጦች እነዚህን ጽንፈኛ ኃይሎች በቁጥጥር ስር አውሎ ለህግ ያቀረበበትን መንገድ ስናይ ምን ያክል ህዝባችን በዚህ ደረጃ የከፋና የመረራ ደረጃ ላይ እንደደረሰ በግልጽ የሚያሳይ ነው ማለት ነው። ሰላም ሰፍኖ የክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ እንዲቀጥል ከዞን እስከ ቀበሌ ደረጃ ህዝቡን ያሳተፈ የሰላምና ጸጥታ ስራ እየተሰራ መሆኑን ምክትል ቢሮ ኃላፊው ተናግረዋል። የተጀመረው ተግባር ውጤት እንዲያመጣ የክልሉ ማህበረሰብ የጀመረውን ህግ የማስከበር ተግባር እንዲያጠናክር አቶ በሪሁን መልዕክት አስተላልፈዋል። እስካሁን በተለያየ መንገድ እያምታታ የዘለቀው ኃይል በዚህ ሁኔታ መቀጠል እንደማይችል ሰሞኑን ጭልጋ አካባቢ ያለው ማህበረሰባችን አርሶ አደራችን ያደረገው ያሳየው ቁርጠኝነት ህግ እንዲከበር ራሱን ለመስዋዕትነት ያዘጋጀበት መንገድ ግልጽ ማሳየ ነው ማለት ነው። ከዚህ ትምህርት መውሰድ በእጅጉ አስፈላጊ ነው። በዚህ ኃይል ላይ ደግሞ አሁን ባየነው መንገድ ተጠናክረን ከቀጠልና በአጭር ጊዜ ውስጥ ሁኔታዎችን ማስተካከል የምንችልበት እድል መኖሩን አምነን እስካሁን የተጎሳቆል ነው። እስካሁን የከፈልነው ዋጋና መስዋዕትነት በእጅጉ ጎርቶናል ከዚህ ትምህርት መውሰድ አስፈላጊ ነው ብዬ አስባለሁ። ዘላቂ ሰላም ለማስፈን ያጋጠመውን ችግር የመለየት ማህበረሰቡን የማወያየትና ህግ የማስከበር ተግባሩ ተጠናክሮ እንደሚቀጥል የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊው አቶ በሪሁን መንግስቱ ገልጸዋል። የጎንደር ከተማን የልማት ሂደት ለማፋጠን የሚደረገው ጥረት ተጠናክሮ መቀጠል እንዳለበት የከተማ አስተዳደሩ የምክር ቤት አባላት ተናገሩም። በጎንደር ከተማ በተለያዩ የወንጀል ድርጅቶች ተሳትፎ ያደረጉ ግለሰቦች ተጠያቂ እንዲሆኑ አበክሮ እየሰራ መሆኑንም የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው አስታውቋል። ተስፋዬ ጋሹ ተጨማሪ ዘገባ ይዟል። የጎንደር ከተማ ምክር ቤት አራተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤውን ሆን አካሂዷል። በጉባኤው የከተማ አስተዳድሩ ተቀዳይ ምክትል ከንቲባ አቶ ቻላቸው ዳኘው የ2017 ዓ ምት የዕቅድ አፈጻጸም ሪፖርት ለምክር ቤቱ ያቀረቡ ሲሆን የምክር ቤት አባላትም በቀረበው ሪፖርትና ባደረጉት የመስክ ምልከታ መሰረት አድርገው አበረታች አፈጻጸም አላቸው ያሏቸውን የከተማዋ ልማት ስራዎች አንስተዋል። የተሰሩ በጣም ትልልቅ ነገሮች አሉ። ከዛ ውስጥ አንዱ አረንጓዴ ልማት ማለት የፓርኮች ልማት ነው። ይሄ የከተማችን ትልቅ ጉድለት ነበር። ቀጣይነቱ እንዲረጋገጥ ያስተዳደሩ ጉዳይ ከወዲሁ ሊታሰብ ይገባል የሚል አስተያየት አለኝ። የኮሪደር ስራ ብዙ ወጣቶችን የሸከፈ ቀን እየሰሩ መደበኛ ስራቸውን ሌሊት ሲሰሩ ነበርና ከተማችን ከማልማቱ በተጨማሪ ብዙ የስራ እድል ሸክፏል። ህገወጥ የመሬት ወረራ መበራከት፣ የስራ እድል ፈጠራ በሚፈለገው ልክ አለመሆን፣ አንዳንድ የመሰረተ ልማት ግንባታዎች በተያዘላቸው ልክ አለመጠናቀቅና ና እገታና መሰል ወንጀሎችን በዘላቂነት መቅረፍ አለመቻል ችግሮች እንዳሉም የምክር ቤት አባላቱ አንስተዋል። ከእገታ ጋር ተያይዞ የጥበቃ መላላቶች ያሉ ይመስለኛል እኔ ከአካባቢ አኳያሳይ ተሻሽሎ እንዲሄድ የሚያጠናክሩ ሀሳቦች በምክር ቤቱ በኩል የሚተላለፉ ካሉ ብንወስድ፣ ህገወጥ የመሬት ወረራን በተመለከተ የተወሰዱ እርምጃዎች አሉ። የፈረሱ አሉ፣ ያልፈረሱም አሉ። ግን ይሄስ አሁንስ ቢሆን በሌላው ክፍለ ከተማ ላይ ያለው ፍትሐዊነት አሰራር ተሰርቶበታል ብላችሁ ታምናላችሁ ወይ? ይህ ሰላም አንጻራዊ አንጻራዊ ሰላም መቀጠል ካለበት ከጸጥታው ጋር ታግለን መስራት አለብን። መጀመሪያ እንደ ከተማ አስተዳደር ጥሩ ነገር ነው። በሽታው ያለ ግን ከማዕከላዊ ጎንደር ዞር ጋር እንዴት አርጋችሁ ነው የምትሰሩት? ከምክር ቤት አባላቱ ለተነሳው ጥያቄ መልስ የሰጡት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ከአባላት ትኩረት ቢደረግባቸው በሚል የተነሱ ሀሳቦችን በቀሪ ወራት ለማስተካከል እንደሚሰራ አመላክተው በከተማዋ እየተስፋፋላለው የሰዎች እገታ የጸጥታ አካላት እንደሚሳተፉበት አንስተዋል። አጥፊዎቹ በህግ ተጠያቂ ለማድረግ እየተሰራ መሆኑንም አመላክተዋል። ሀምሳ ሁለት በላይ አመራር ፖለቲካ አመራር እኮ ነው ለአዲሱ እንዲወስዱ ተምረው እንዲወጡ በስር ላይ እንዲውሉ እና ያደረግ ነው። አብረውን የሚሰሩ ወንድሞቻችን በቃ ማንም በዚህ ውስጥ ማለፍ አለበት ብለን የተጨካከነ ስራ ነው ይሰራ። መሬት ጋር ያለ ነገር የማስተካከል እንሰራለን። አንዱ በደንብ መገምገም ያለበት ብልሹ አሰራር አሁን፣ ሰላሙና ቁጥር አንድ ብልሹ አሰራሩ ነው። ለሰላሙም ኢምፓክት አለ ብልሹ አሰራር ካለ የሆነ ኢንተረስት ካለ የሆነን ነገር አንሰራውም። ስለዚህ መሬቱን ሸክፈን ነው የምንይዘው፣ የመጀመሪያው መሬት ነው። የጎንደር ከተማ ምክር ቤት ዋና አፈ ጉባኤ ትናትነሽ ዋለ የሕዝብ ተጠቃሚነት ሊያሳድጉ የሚችሉ ጉዳዮችን በቀጣይም ትኩረት የሚሹ መሆናቸውን አስታውቀው በዋናነት ግን የፋሲል አብያተ መንግስታት እድሳትና መሰል በከተማዋ እየተሰሩ ያሉ ስራዎች ማበረታታት የሚያስፈልጋቸውና እውቅና የሚቸራቸው መሆኑን አንስተዋል። በርካታ ልማቶች እየተመዘገቡ ይገኛሉ። ከእነዚህም መካከል አንደኛ እና ሁለተኛ ዙር የከተማ ኮሪደር ልማት፣ የመገጭ ግድብ፣ የፋሲል ቤተመንግስት እድሳት ተከትሎ ቱሪዝም ከመሳብና ከተማውን ይበልጥ ከማነቃቃት አኳያ መልካም መሆኑ በበጀት ዓመቱ ከተከናወኑ ተግባራት መካከል እውቅና የምንሰጣቸውና የምናበረታታቸው ናቸው። ጎንደር ከተማን ለማልማት በሚደረገው ሂደት የሁሉም ተቋም ኃላፊነታቸውን እንዲወጡ የጎንደር ከተማ ምክር ቤት ባካሄደው ጉባኤ ተመላክቷል። በሰሜን ጎንደር ዞን በየዳ ወረዳ በሰለዋ ቀበሌ በአስራ ሁለት ነጥብ ሁለት ሚሊዮን ብር ወጪ የተገነባ የንጹህ መጠጥ ውሃ ተመርቆ አገልግሎት መስጠት ጀመረም። በአመልድ ኢትዮጵያ ፈፃሚነት በዩኤስኤ ቢኤችኤ የበጀት ድጋፍ የተገነባው የንጹህ መጠጥ ውሃ የወረዳ አመራሮች የፕሮጀክቱ አስተባባሪዎችና የቀበሌው ሕዝብ በተገኙበት ተመርቆ አገልግሎት መስጠት ጀምሯል። አመልድ ኢትዮጵያ በሰለዋ ቀበሌ ያከናወናቸው ላለው ዘርፈ ብዙ የልማት ተግባራት ያመሰገኑት የቀበሌው ነዋሪዎች ፕሮጀክቱ ለተቸገሩ ደራሽ መሆኑንም ጠቅሰዋል። ውሃ ለመቅዳት ከ10 ኪሎ ሜትር በላይ ሲጓዙ እንደነበር ያስታወሱት ነዋሪዎቹ ውሃው ከቤታቸው በር ድረስ መምጣቱ ደግሞ እንዳስደሰታቸው ተናግሯል። በተለይ የሴቶችና አቅመ ደካሞችን ጫና በከፍተኛ ሁኔታ ያቃለለ መሆኑንም አብራርተዋል። የፕሮጀክቱ ማናጀር አቶ አወቀ አምሳሉ አምል ኢትዮጵያ በሀገር አቀፍ ደረጃ በርካታ የልማትና የነፍስ አድን ስራዎችን እየሰራ እንደሚገኝና ህብረተሰቡን በታማኝነት እያገለገለ እንደሆነም ጠቅሷል። አቶ አወቀ እንደገለጹት ለንጹህ መጠጥ ውሃ ግንባታው 12.2 ሚሊዮን ብር ወጪ መደረጉን ገልጿል። ከዚህ በተጨማሪም ፕሮጀክቱ በበየዳ ወረዳ በ12 ቀበሌዎች ላይ በ7.8 ሚሊዮን ብር 33 የምንጭ ማጎልበትና ሌሎች ተግባራትን በማከናወን ማስረከቡንም ገልጿል። የወረዳው ዋና አስተዳዳሪ ሸጋው ብርሃን የንጹህ መጠጥ ውሃ አቅርቦት የብዙ ዓመት ጥያቄ እንደነበር አስታውሰው ከፕሮጀክቱ በተጨማሪ ህዝቡ ተባብሮ በማገዙ በአጭር ጊዜ መጠናቀቁን ተናግሯል። የውሃ አቅርቦት እጥረትን ለመቅረፍ በጥናት ተደግፎ ለመስራት አሁንም በዝግጅት ላይ መሆናቸውን ጠቁመዋል። መረጃውን ያደረሰን የሰሜን ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና